እዚህ ጋር የምትመለከቱት ፎቶ ያ የምናውቀው ግለሰብ ነው። ያ ባለየው ግለሰብ ማለት ነው። በህግ እየተፈለገ ያለ ወንጀለኛ ነው። በእሸቱ ላይ ዘመቻ ተጀምሮበታል። ኮሜዲያን እሸቱ መለሰ። ይህን ቪዲዮ ለእሸቱ አድርሱልኝ። ሙስሊሞች ከሆናችሁ የቪዲዮ ሙስሊም ላሉት እንዲደርስ ስለምፈልግ በደንብ ኮምፒሊንግ፣ ሸር፣ ዲዩት ሪፖስት። ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል። ኢንሻላህ አማኝ ሰው ለመሆን እፈልጋለሁ አላቸው። ከዛ ምን ቢሉ ጥሩ ነው? ለራስህ የምትወደውን ለሰዎች ውደድ። እሸቱ መለሰ ላይ የተከፈተው ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? የዩቱብ ቻናሉን ጨምሮ አን ሰብስክራይብ እናድርግ ብለው ዘመቻ ከፍተውበት፣ ምን አጥፍቶ ነው? ተሳዳቢዎች ክርስትናን፣ ኦርቶዶክስን፣ ቤተክርስቲያንን አይወክሉም ያለው ሌላ ምንም ያለው ነው። ግንባራቸውና እግር እጆቻቸው እያበሩ

ተመልክታቸዋት በዚህን ፎቶ ማለት ነው። ሁለቱም ፎቶ የተለያዩ መረጃዎች አሉ። እንዲሁም ደግሞ ኮሜዲያን እሸቱ አሁንም ድረስ ደግሞ በጣም ከባድ ዘመቻ ተነስቷበታል ማለት ነው። በተለይ ከሰሞኑ ጋር ከወቅታዊ ጋር ተያይዞ የራሱን ሐሳብ ሰጥቷል ማለት ነው። ትክክለኛ ሚዛናዊ የሆነ አስተሳሰብ የሚያስብ ሰው እንግዲህ የሚናገረው ነገር ነው የተናገረው። ቲክቶክ ላይ ቁጭ ብለው እናስተምራለን እያሉ ክርስትና ያልወከላቸው ቤተ እምነቱ ያልወከላቸው ሰዎች ሌሎችን እምነትን የሚሳደቡ ሰዎች ኦርቶዶክስ አትወክልም ነው ያለው። እንግዲህ ሌላ ምንም ያለው ነገር የለም ፍቅርን በሰበከ የሙስሊሞችና የክርስቲያኖችን መቻቻል አንድነትን ያለው ነገር የለም ነገር ግን በክርስቲያኖች ወይም በኦርቶዶክሶች ዙሪያ ከባድ ተቃውሞ አስነስቶበታል። ጥላቻ ሰዎች የተሸከሙ አይምሯቸው የተበለዘ ሰዎች አሉ። በነገራችን ላይ ጥላቻን የሚዘሩ እንደዚያ ነገር እንትን ሲሉ ነገራቶችን ከማብረድ ይልቅ እንዲሁም ደግሞ ወንጀለኛን ለፍርድ ከማቅረብ ይልቅ በስሜታዊነት የሚነዱ ብዙ ሰዎች አሉ። እነዛ ኦርቶዶክስን አይወክሉም፣ ተሳዳቢዎች ኦርቶዶክስን አይወክሉም። ሰላለ ብቻ ከባድ ዘመቻ እንግዲህ ዩቲዩብ እስካን ሰብስክራይብ እስከ ማስደረግ ድረስ የተለያዩ ዘመቻዎች ተነስተውበታል። ለማንኛውም እነሱ እነሱን ቪዲዮዎች እንመለከታለን። እንዲሁም ደግሞ ኡስታዞች የተለያዩ መልእክቶች ያስተላለፉት መልእክት አለ። እነሱም በጋራ እንመለከታለን። ለማንኛውም ሻላ ረመዳን እየሄደ ያለበት ሁኔታ ነው። አላህ በሰላም የምንጨርስ ያደርገን። በነቢያችን ላይ ሁላችንም ሰላዋት ልናወርድ ይገባል። አላሁመ ሰሊ ወሰሊም አላ ላ ለብዙዎች ተደራሽ አድርጎ እፎይ ደግሞ መልኩን ቀይሯል እየተባለ ያለበት ሁኔታ ስለሆነ ተደበቀበት ተይዞ ለሕግ ማቅረብ ይኖርብናል። ነገሩ እየከረረ ያለበት ሁኔታ ስለሆነ ማለት ነው። ቆይ ቆይ እነዚህ ሁለት ፎቶዎች በጣም አስፈላጊና ወሳኝ ፎቶዎች ናቸው። እዚህ ጋር የምትመለከቱት ከላይ ያለው ፎቶ ያ የምናውቀው ግለሰብ ነው። ያ ባለየው ግለሰብ ማለት ነው። በሕግ እየተፈለገ ያለ ወንጀለኛ ነው። በሕግ እየተፈለገ ከሕግ እየሸሸ ያለ ሰው ሊያደርግ ከሚችለው አንዱ ነገር ምንድን ነው? ገጽታውን መቀየር ነው። ሲም ካለው ሲሙን መላጨት ጸጉሩን እንደዛ አይነት ነገር ማለት ነው። በእሸቱ ላይ ዘመቻ ተጀምሮበታል። ሜዲያን እሸቱ መለሳ ይህን ቪዲዮ ለእሸቱ ሙስሊሞች ከሆናቸው የቪዲዮ ቪዲዮ ሙስሊም ላኖት እንዲደስ ለምፈልግ በደንብ ኮፒሊንግ ሸር ዲዩት በማድረግ እስከ መጨረሻው ደስ አዳምጥል እሸቱ ምን ቢናገራቸው ነው እንደዚህ የሚሉት? አሁን እኮ ችግር የፈጠሩት ግን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪነን፣ ተከራካሪነን፣ አስተማሪነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም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 እሱ ነው እምነቱን ያስገበረ የስድብ እምነት እንዳሌለው ያሳየ። አንዳንዶቻችሁ ደግሞ ኡስታዞች መታሰር አለባቸው ቲክቶክ ላይ የሚሰሩ ንጽጽር ላይ የሚሰሩ ሌሎች ሙስሊሞችም ሲሳደቡ ነበር ብላችሁ እያወራችሁን ነው ያላችሁት። እነዛ ሰዎች ዛሬ ላይ አልተደበቁ። ካጠፉ እነሱ እንዲታሰሩ ማድረግ ትችላላችሁ። ለምን ዛሬ ላይ እፎይ መታሰር አለበት ሲባል ዛሬ ላይ እነሱን ለማሳሰር አሰባችሁ? ከዚህ በፊት ሲሳደቡ ለምን እነሱን ለማሳሰር አላሰባችሁ? ምክንያቱም እነሱ በማስረጃ ስለሚናገሩ ነው። በእስልምና አንድ ሰው ከእስልምና እምነት ውጪ እንዲሳደብ አይፈቀድለትም። እንደዚሁም ደግሞ ኢየሱስንም ማርያምንም እንግዲህ እንዲሳደብ ሙስሊሞች እንኳን አይፈቅድለትም፣ ምክንያቱም ኢየሱስ የተከበረ የአላህ መልክተኛና ባሪያ ስለሆነ፣ እንደዚሁም ደግሞ ማርያምም ንጹሕ የሆነች ሴት ነች። ለምን ይሳደባሉ? ለምን እምነትን ይነካሉ? ሌሎች እምነት ተከታዮች ሲሳደቡ፣ እነሱ ደግሞ ከመጽሐፍ ቅዱስ ላይ ያለውን ስህተት እንደዚሁም ችግር እያስረዱ ነበር። ዛሬ ላይ አሉ እንግዲህ ካጠፉ መክሰስ ትችላላችሁ። በማስረጃ እናንተ ጋር ይቀርባሉ፣ አልተደበቁም። እንግዲህ እንደ ሌሎቹ እምነትን ተገና አድርገው ተሳድበ ነቢዩን ሰለላሁ ዐለይሂ ወሰለም ተሳድበ እንደሚደበቁት ተሳድቦ፣ ሰው በሙስሊም ወደ ነብዩ መሐመድ መጣና ሰለላሁ ዐለይሂ ወሰለም ለዱንያም ለአኺራም የሚጠቅም ምክር ለመጠየቅ መጣ፣ አዋላችሁ። ከዛ እሳቸው ምን አሉት መሰለህ፣ ይመጣልን ጠይቃሉ። ከዛ መጀመሪያ ጥያቄው ትክክለኛ ፈራጅና ታማኝ ሰው ለመሆን እፈልጋለሁ አላቸው። ከዛም ምን ቢሉት ጥሩ ነው፣ ለራስህ የምትወደውን ለሰዎች ውደድ አሉት። መጽሐፍ ቅዱስ እንዲደረግብህ የማትፈልገውን ሰዎች ላይ አታድርግ፣ ባልንጀራህን በፍጹም ልብህ በፍጹም ነፍስህ ውደደው። የተከበረና ቸር ሰው ለመሆን እፈልጋለሁ አላቸው። ችግርህን ለሰው ፍጡር አትንገራት። አይደንቅም። ሌላ ሰውየው ምን ብሎ ጠየቀ መሰለ? የቅያማ ቀን በአላህ ኑር ለመሰብሰብ እፈልጋለሁ አላቸው። ምን ቢሉ ጥሩ ነው ሰለላሁ ዐለይሂ ወሰለም ሰውን አትበድል ነው። ልክ ሰውን ስትበድል መጥፎ ነው ያልከውን ሰውዬ አንተም ራሱን ሆንክ ማለት ነው። ሰው አሳዝነን ጻድቅ ለመባል የምንሞክርበት ዘመን ላይ መድረሳችን በጣም ያሳፍረኛል ለሰው ሁሉ መልካሙን የሚል ሃይማኖት ይዘን እኛ ምንድነን ዋና ተኳሽ አስተኳሽ ማለት ነው እ ሲባል ለሃይማኖት የብየ ነው እኔ። እነሱ መቻቻል፣ መከባበር፣ ኢትዮጵያዊነት የሚሉት ነገር ለራሳቸው ጥቅም ካልሆነ አይጠቀሙትም፣ አይሰራም፣ እነሱ ጋር የውሸት ነው። ለምን አልከ ካላችሁኝ? እሸቱ ሰሞኑን በወቅታዊ ጉዳይ ላይ የሰራ አንድ ቪዲዮ አለ በዛ ቪዲዮ ጋር ተያይዞ በጣም ትልቅ ዘመቻ ተከፍቶበታል የዩቱብ ቻናሉን ጨምሮ አንድ ሰብስክራይብ እናድርግ ብለው ዘመቻ ከፍተውበት ምን አጥፍቶ ነው ምን አድርጎ ነው እንደው እኔ አሁን ስለ እሸቱ ምናምን ጥሩነት መጥፎነት ማውራት አይመለከተኝም ግን ይህ ልጅ ያወራው ስለ ሙስሊሙ እና ስለ ክርስቲያኑ መቻቻል ፍቅር ሌላ ምንም ያወራው ነገር የለም ተሳዳቢዎች ክርስትናን ኦርቶዶክስን፣ ቤተ ክርስቲያንን አይወክሉም ነው ያለው። ሌላ ምንም ያለው ነገር የለም። እነሱ ግን ምን አደረጉ? ዘመቻ ከፈቱበት። ለምን? ጥላቻ ውስጣቸው ላይ ስላለ። የሆነ ሙስሊም ታስታውሳላችሁ? ሁለት ሙስሊም እህቶቻችን ቲክቶከሮች የጥምቀት በዓል ጊዜ ጎንደር ሄደው የእንትን ልብስ ለብሰው ምናምን ያኔ ምን አሉ? ይህኑ ኢትዮጵያዊነታችን፣ መቻቻላችን፣ ፍቅራችን አሉ። ሙስሊሙ ሲሆን ማለት ነው ክርስቲያኑ ግን መቻቻል ሲሆን ስለ ስልምና ጥሩ ነገር ሲያወራ በአንድነት ዘመቻ ይከፈትበታል የራሱ የራሱ ወገን ነው ኮይን የሚያደርገው ምን አይል አስመሳይነት የውሸት መቻቻል የውሸት መከባበር የውሸት ኢትዮጵያዊነት አያስፈልግም አለቀ ይህ ልጅ የተናገረው ነገር ሌላ ምንም አይደለም ፍቅርን ነው የተናገረው እነሱ እየፈለጉ ያሉት ሁሉም ባይሆኑ አንዳንዶቹ ማለት ነው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

በአላህ ፍቃድ የሚወለዱ ልጆች ስማቸው መሐመድ ይሆናል፣ ኢንሻአላ። ሴቶች ከሆኑ በሚወዷት ሚስታቸው አዒሻ፣ አበራቸው በቆመችው ኸዲጃ፣ በሚስቶቻቸው ስም እንሰይማል። በሚወዷት ልጃቸው ፋጢማ ስም እንሰይማል። አደራ። ብዙ ሰው ልጅ ይወልድና ይደውልልኛል። ስሟን ማን ልበለው ይለኛል። አንድ መልእክት ነው የምሰጠው የልጅህን ስም ከህይወት ግቧ ጋሚ እያያዝ አድርግለት ይለዋል። ስም የህይወትህ ግብ ማለት ነው። የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው። የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው። ልጅህ የምታሳድግ ሴት ልጅህን አዒሻን ምሰይ ማለት ነው። የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነቢዩ ዓለ ሰላቱ ወሰላም ሚስት እናታችን አዒሻ ረዲ ላሁ ታላ አን አሁንም በነብዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው መሐደራዎች ይደረጋሉ። በሳቸው ስብእና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነቢዩን አለይሂ ሰላቱ ወሰላም እረስታችኋል እያለን ነው። አላ ሰሎዋት ምን ያህል የምናወርዱ በነቢዩ ላይ መቶም ያወርዳለ። በየቀኑ እረስተናል። ነቢዩ አለይሂ ሰላቱ በእኔ ላይ አንድን ሰለዋት ያወረደ አላህ በእሱ ላይ አስርን ያወርዳል። ልብ ብላችኋል? ገልብጡት፣ ብትገለብጡት ራሱ ትርፍ ነው። እኛ በነብዩ ላይ አስር አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር። አላህ ግን ገለበጠው። አንድ አውርዱ፣ አስር በእናንተ ላይ ያወርዳል አላህ አላሁመ ሰሊ ወሰለም ሰለዋት ስንል ጭንቀታችን የሚወገድበት ሪዝቃችን፣ የሚሰፋበት የነብዩ ፍቅር የሚታተምበት እሳቸው ላይ ሶላት በማብዛት ብዛት ነው። የውመል ቂያማ ደረጃችን ከፍም። ሰይድና ዓልይ ረዲየላሁ ተዓላ አንሁ አንድ ጥያቄ ጠይቋቸው፣ ንግግሬን በዚህ ልቋጭ። አላህ ከፈጠረው ነገር ሁሉ ጠንካራው ምንድን ነው አሏቸው። አላህ ብዙ ነገር ኮሜዲያን እሸቱ መለሰ፣ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወድሃለን። እግዚአብሔር አምላክ ፀጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችም በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው ትክክል ነው። ምንም ጥያቄ የለውም። ግን ጥያቄው ምንድን ነው እዚህ ጋር ማን ነው በስድብ እግዚአብሔርን ለመስበክ የሞከረው? ወይም ደግሞ በመሳደብ እግዚአብሔርን ሊያቆም የሞከረው ማን ነው? ማንም የለም። ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ከነብሳቸው ከመናወጽ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 እናንተ ግን ስንት ኮሌጅ እንዳላችሁና አናውቅም እንዴ ስንት መጽሐፍት እንጻፋችሁ አናቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን ጀምራችሁ እናንተ እናንተ ኡስታዞቻችሁ ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን አክል ርቀት ሄዳችሁ እናንተ ነበራችሁ። ስለዚህ በማስረጃ አውጡ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ። ይሄ በሌለበት ሲቀጥል ደግሞ ወንድም እሸቱ ነገሩን ባልተረዳሃበት ባልገባህ ባላወቅከው ነገር ላይ መታሳብ አስተ ይሰታልና ንግግርህን ደግመህ ብታጤ ነው ደስ ይለኛል። ሁላችሁም ሼር ሪፖስት ኮ እሸቱ መለሰ ላይ እየተከፈተው ዘመቻ ነው። እሸቱ መለሰ ለምን ከእፎይ ጎን አልቆመም? እኔም እፎይ ነኝ ለምን አላለም? ለምንድነ ዝም ያለ? ጭራሽ እሱ አልበቃ ብለት እኔና ሙስሊም ጓደኞቼ በፍቅር ነው የኖር ነው ማቀይን ብቻ ነው ብሎ ተናግራል። ሰብስክራይበሩን እናነሳለን። ጠግቧል። አሽቃባጭ እሸቱ አሽቃባጭ ነው የሚል ዘመቻ ከፍታችሃል። የኔንም በዛ ሰብስክራይበሩን እያነሳቸ እሺ ምንም አንፈልግም እኛ እኛ ጎንዘብ ፍለጋ ሰብስክራይበር ፍለጋ አይደለም። እዚህ በየዩቲዩብ ደምናችን ዋጋ ከፍለን እየታገልን ያለ ነው አገር ሰላም እንዲሆን ነው። እናንተ በምታነሱት ጉርግር በየገጠር ያለ ምስኪን ሙስሊሙን ኦርቶዶክስን ለማሳረድ ለማጨፋጨፍ ቤተክርስቲያን እንዲቋጠል ያሰባችትን ሀሳብ በደንብ ነው ጠንቅቀ ነው የምናውቅ፣ በደንብ ጠንቅቀን ነው የምናውቅ። ያጠፋ ሰው ካለ ይከሰስ አብቅ። እዛ ላይ ነው እኮ የሚያውቅ። ምንድን ነው የሁሉ ጉርግር የምታነሰት በቃ አጥፍቶ ከሆነ ከኦርቶዶክስም ከጴንጤም ከቄሱም ከኡስታዝም ካለ ተካሰሱ። ሌላ አይመለከተንም። አለቀ በቃ።